እበላለሁ እኮ እኔ ምን እንደው እኔንም ያውቅህ ሰው የለም አልከኝ። በመንደር እጀብል በመንደር እኔሳለድዬ አንተ ዝም ብለህ ወዲያም ወዲያም አትል እና በዚያ ነው እንጂ እንጂ ብትጋግርልህ እንኳን መጋገር ስታቦካ የለም አላየሁትም። ማተቤን ፈልገው ስታቦካ ፈልገው ፈልገውና እና መቼ ነው የምተዱልኝ? አውጋን አንተ ማተቤን አገኘሁ እና የነፍስ አባትህንም ንገረውና አንድ ሰው ጨምረን አብረን እንሄዳለን። አውጋው እንጃ መ መጀመሪያ ማተቤ ነው የነፍስ አባት ይሻል እንግዲህ። የነፍስ አባት ሳይኖር ማን ብቻ አይነት ጀምን ማረጋት ነው። ግን እንዴት ነው ነገሩ? ግን ማተቤ ማተቤን አገኘውና አውጋው። እንጃ እኔ እንጃ። ነገሩ የማተቤ ምጥፋት እኔም አልገባኝ እንጃ። አውጋው እና እሱን አሁን ስራ ይጀ ነው ስራ ይጀ

ደህና አደራችሁ ዛር ምስዬን ራ ደህና ናችሁ ወይ ምነው ያደማልፈሽ የምትሄጂ እስራዬ ይዘሻል ብዬ ኧረ በስመ አብ ወይ አንቺ እንደዚህ ነን ወይ እኛ ኧረ ደህና ናችሁ ዛር ምስጌ ደህና ናችሁ ወይ ደህና ነን ደህና ናችሁ ወይ እናንተ አንቺ ደህና ደህና ነሽ ወይ ደህና ነኝ እኔስ ኧረ እንድንሄው ምናፈር ብበላ እ ደህና ነኝ እኔስ ስነሳ ማለቴ ነው የሄድሽ ደህና ነው ደህና ነው እ ምኑን አባ መሰል ምኑን አባ መሰል እኔ እንደገና ትናንትና አይጡ ጉብል አርጅቼሽ አለ አንቺም በቃ ቅድላ ሆነሻል ትበልጭኛለሽ ወይ ኧረ አንቺ ነሽ እንጂ የምትበልጭ ይመስሉ እኔ ነኝ የምበልጥሽ ምን ይኸው ኧረ አንቺ ትበልጭኛለሽ ወይ እኔ እኮ በራቡ ጊዜ ተሳስ፣ መድኃኒዓለም ነው የተወለድኩኝ። እንዲያ ነው ወይ? እንዲያ ከሆነ እኮ ነው አንቺ ነሽ የምትበልጪኝ። እኔ የለውም የምበልጥሽ፣ አንቺ ነሽ ነው እኮ እንዲያ። ከራቡ በኋላ ከሶስት አመት በኋላ ነው አሉ የተወለድኩ። እንዲያ ነው የሚሉኝ እና በወይ ነገሩኝ። ራቡ አልፎ እንዲያ በጥጋቡ ሰዓት ከሶስት አመት በኋላ ነው የተወለድኩ። እንዲያ ነው ምን? አዎ እንዲያ ነው ያሉኝ እንዲያ ተው ነው እሱ። እበልጥሻለሁ? አዎ ትበልጭኛለሽ። እና ደህና ናቸው ሆይ? ደህና ነኝ። ነይ እስኪ። መጣለሁ ነው ደግሞ ነው ግቢ ነው። ሌላ ቀን እመጣለሁ መጫወቱን። ነይ ግቢ ቤት

አሱማን ፈሽይ ለታጀይለ ነበር እኮ አዎ፣ ምን ላድርግ፣ ልቤም ቤቱ ሆኖ አይል አበዋን ብዬ ማናል። የሆነ እንግዲህ እናቴ አንቺዬ እንዴ፣ እንዴት አይነቱን ጋር ነው አግብተሽው? እንዳለ አስመስሎ ይዞሽ ምኑን አሳመሪያ ብለሽ ነው እስቲ? አላምሮብኝ። አንቺ አራ አባ መስሎሻል እንጂ ታዚህ በላይማ እንዴት ነው? እና ደህና ነው ወይ ባለቤትሽ? ቤትሽ ሁላ ደህና ነው? ደህና ነው ነው። እሳይ እንዴት ነው ፍጥረት ፈጠርሽ? ምን አንቺ እንኳን ፍጥረቱ ሰውየውስ ቀራ እንደት እንዴት ኧረ አልሆንም እንደው ተለያየን ተፋታናውን አሁን አዎ ቆየን አይደል ከተለያየን እና አሁን ብቻሽን ነሽ አዎ ብቻዬን ነው የለው ብቻዬን ነው ለካ ቡራቡጭ መስለሽ ኧረ ምኑንም ቡራቡጭ ኧረ፣ እንደውም አላምሮብኝ አሁንማ። ኧረ በእዛው ሆነሻል እንጂ ተዚህ በላይማ ምን ጠፍቼ ሰንብቼ ነው እኮ ብለሽ ነው። በይ እና እና ቤተሰብ ገቢ ነው ነግሬሽ፣ ሌላ ቀን ነግቢ ነው

አለሽ እ እንደምንሽ ደህና ነኝ እ ዋ ምንድነው እንደዚህ? ምን አንቺ እንዲህ የሚያምቦጠርሽ ምንድነው እንደዚህ እ ዋ አንተ እንዴት ነው? ለነገር ነው የምትፈልገኝ? በስነ ስርዓት እንደዚህ ዝም ብለሽ በስነ ስርዓት እንደ ድሮ የማታወሪኝ እንዲህ ዝም ብሎ ሚነፋ የሚቀጥርሽ ምን ዋ ሰለስትና ያልሆነ ነገር ሻንጋ ሻንጋ ተናገርህ በሽመራው ፊት ደግሞ ዛሬ በገዛ ቤት የመጣ እንዴት ያለ አነጋገር ነው የምትናገር? ምን መጣሽ ገባሽበት እንጂ ምን አልፍራሹ ደግሞ እንደ ሴቶች ለው ገዛ ቤቴ እና ምን ነው የምትለኝ? ምንሽ እንዲው በየህርሹ በየህርሹ የምትጋደሚው እንደው በየህርሹ የምትጋደሚው እንደው እንዴት እንዴት ምን ሳረጋየኸኝ ምን ሰሆናየኸኝ ሰደሽ እኮ እንደዚህ አድርጎ እኮ ይዞሽ ገባ እኮ እንዲ ወሰደሽ ወዲያውስ እንዴት ነው ተሽፈራውና ተማተቢው እ ምን እንዴት ነው ነገሩ? ነው እንዴ? አንተ እንዴት ነው የሚያረጋገል? አጭ እንዴት እንዴት እንዴት ከዚያ ሽማግሌ ጋራ ከ ከ ከዚያ አርጅቷል አሁን እኮ ትንሽ አንድ አመት ይቆይ እኮ በምርኳዝ እንዲህ እያለ ነው የሚሄድ እሱ ጋር ወነ ተጋደም። እ ወዲያውስ እኔ ምን አምና ምን አጉድየኝ እምቢ አለሽ ማተቢ፣ እምቢ ውሎሽ አንተ ምን ነበር እንደ ድሮው መድኃኒቱ ማትቆርጭለት አልሆነ ምን አንቺ እንደዚያ ዘረጥ የሚለውንም አስተተሽዋል። እንኳን ይህንን ይቅርና እንት ማጥቂ ማትቆርጭለት መድኃኒቱ። ወዲያውስ እኔስ እንዴት ምን እኔንስ እንዴት ይጥለሽ ነው እንዴ? ያን የመሰለ ጠላ፣ ያን የመሰለ ዠራቦት፣ ያን የመሰለ እንዴ ያስታበኙልሽ። አሁን ሽማግሌ ጋራ እና ምን ነው የምትለኝ አሁን? ምን ነው የምትለኝ ነው ምዳ አትጋደሚ ነው ያልኩሽ። ትጋደሚ ምን ነው የሚያጋድምሽ እ ምን ያጋድምሻል? እኔ እኔ ነው ቆይ፣ እኔ ማለት ነው፣ እኔ ምን አጉድዬብሽ ነው? ማህተብ ሲለው ከኔ ያለ ድሮ የምትመጪ ነበር እና ለምጣ ምን ነው እቤት ነው ብትመጪስ፣ ምን ወላለ ብትመጪ፣ ወዲያውም ጠላይቱን እ እንጀራይቱን

ወፈር፣ እንዴት ያለ ጠላ ሰጠሽኝ? እ የሀገር የሕዝብ መፈረዣ ሰክሬ እንድወድቅ አርገሽ ያጠጣሽ፣ እንዲሁ እንዲ አርጌ ጠጥቼማ ነው ክላልኝ አንተ

አንቺኒ አኒ አኒ አኒ የማሻሻ አጃድሽ የሰው የተገደለ ነው። ኮምባ መድሃኒዓለም ምን ስትገደለ ነው። ባንጂ አንቺኒ ምን መድሃኒዓለም ምዞድ ይሄድ ይዞ ይሄድ መድሃኒዓለም አሁንም ይሄ ልግባና ሰንጥቂ፣ ሰንጥቂ፣ ሰንጥቂ ልጣላት ወይ ምን ይለኛል? አሁን ማታ ቤትስ ምን ይለኛል? ሌላው ሰፈሩስ ምን ነው የሚለኝ? ይሄ ምን ነው የሚለኝ? ልምጣልሽ ወይ ወነታ፣ አንተ ሰላም እነግርሃለሁ። አንቺ ባንዲራ ወንዝ እንዴው ዝም ብሎ መጥቶ አንዱ ክትት ውሃው ላይ ወንድምሽ ተሰ ሄድሁ ሄድሁኝ እንዲ ዝም ብዬ እንደ እንዲ ሄድሁኝ እሱን አተርፍ አተርፍ ስል እኔም በሰበሱኝ በሰበስ። የምን ውሃ ነው? እንዴው በምን ውሃ ገብቶ ወንዙ ወንዙ? የትኛው ወንዝ የመጣህበት? መች ወንዛ ወንዙ እዚያ እዚያ እዚያ ወንዙ። ወይ ደለ እንዴው አንዳንዴስ እንዴው እንደ ጅልም ያረገው እመጣለሁ። ይመጣሉ ዛሬም ነገር ኑሮብኝ ነው። ሸጋ ነገር አገኘኝ። ሽራውም ይመጣል፣ ማተቤም ይመጣሉ። አዎ ይመጣሉ። ምንሽናቸው ይመ ምልክ ነኝ። አንቺም ወኛ ተቤት አትጥፊ፣ ተቤት አትጥፊ። እንደው ግን ምን ከእኛ ሰፈር ሰው ጋር አትገናኝ። ይመጣሉ። ነገር ገጥሞኝ ነው እንዴ? ከቀልብህም አልነበርክ። ዛሬስ ምን እንደው እንዴ ነገር ገጥሞይ ነገር ገጥሞይ። ብቻ ያለህም አልመሰለኝም። ነገር ገጥሞይ ነው። ሚስቱን ትቶ ሰው ቤት ነው የሚሄድ። ይስደናን ይህ ምን ሆነህ ነው? ማንም ብስብስ አበሰበሰኝ። ማንም ብስብስ አበሰበሰኝ። የምን ብስብስ ነው አበሰበሰኝ? ማይችለውን አፈሪ ብላና ዘሎ ውሃ ወላሂ ጥንቡቅ፣ ዘሎ እኔ ደግሞ እሱን ዝም ብያ አስቀራለው ብዬ ጥንቡቅ። ወንድምህ መዝዠ መዝዠ እንደ ይህን ይችላል መዝሻው ወጣሁት። አወጣኸው? አረ ያው እሱ እንዲሆነ እና ምን እንደው እንደ ቋንጣ እንጠልጥለው ፎታ አስጥቸው የትስተም ድርሳ አስጥቸው አስጥቸው ነው ምን ነው እንደሚያረክ ምን እንደሚያረክ። እንዴ በእንትኑ ግን አንተ በዛብህ፣ ውለታው በዛብህ ደከመህ። ሽምግልና ነግረህኛ የለ ቅድም፣ አሁን ደግመህም ትነግረህ ምን እንደው እኮ አሁንም እንዳትርሰው፣ እንዳትርሰው አደረሃል። እኔ የምልህ ግን የማትቤ ምስት ደህና ናት? ኦሮሚያ መድኃኔዓለም ያለ እንደው ደህና ናት ወይ ጠበል ምን አለ ብትወስዷት፣ ውሰዷት እስቲ ምን ሆነች? ምን ምን ሆነች አለ እዚያ በኩል ስታብድ አይቻት ነው እንጂ እ ልሙርችዋን ዝም ብለው እንደ ምን ሆና ነው እንጃ እኔ እና እንደው ምን አለ እኮ ተንከባለለች ነበር አንተ እ አዎ ውሰዱ፣ ውሰዱ እና አሁን እሱ የለም ነው ቤት የለም እሷማ የወጣ አለች እየሮጠች

እንጀራ እየጋገረች ወጥ እየሰራች፣ አሁን እኮ የማተብ ሚስት ትቷ የሽፈራው ምሽት ነው የምትባል። አ የሽፈራው ምሽት እየሮጠን ይሄዳል። ሮጠ አሁን ማያገኛ አይደል? ይው ጉድ የበዛና ሱራ ኢንተርቴይንመንት